ጤና ይስጥልን። ከሓሪ ዲጂታል ዕለታዊ ዳሳችን ይዘን ቀርበናል። ከሁለት ዓመት በፊት በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ የተፈጸመው የሰላም ስምምነት በሰሜን ኢትዮጵያ አካባቢዎች ላይ ከ1.6 ትሪሊዮን ብር በላይ የቁስ ውድመት ማድረሱ ይገመታል። በጦርነቱ የወደሙ መሠረተ ልማቶችን ለመመለስ ደግሞ ከ20 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የገንዘብ ሚኒስቴር ከዚህ ቀደም በጦርነት ውድመት ሪፖርቱ ጠቅሷል። ቁጥሩ በውል ያልተገለጸ ሰብአዊ ድቀት እንደተጠበቀ ሆኖ ከዚህ መሰል አውዳሚ ጦርነት መላቀቅ ያልቻለችው ኢትዮጵያ ዛሬም አዲስ ጦር ጦርነት አንዣቦባታል። የዚህ ቀውስ አካል የሆነውና የአምሳ ዓመቱ ፖለቲካዊና ወታደራዊ አቅም የገነባው ህወሓት በማምሻ ዕድሜው ማኅበራዊ መሠረቱን የሚያናጋ ጠብ ውስጥ በመግባቱ የዓለም አቀፉ ማኅበረሰብ ከወዲሁ ስጋቱን እየገለጸ ነው። ይህ ተማጽኖ ከፕሪቶሪያው ስምምነት ማግስት የጀመረ ቢሆንም አሁን ግን አሜሪካና የአውሮፓ ሕብረትን ጨምሮ ከሀያ በላይ ሀገራት በትግራይ ክልል ያለው አለመረጋጋት እንዳሳሰባቸው እየገለጹ ነው። ሁለቱ የህወሓት ቡድኖች ወደ ሽኩቻ የገቡት በደቡብ አፍሪካ የተፈረመው የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጊዜያዊ ርዕሰ መስተዳድሩ ጌታቸው ረዳ መካከል የተፈጠረው ክፍፍል ተባብሷል። በመግለጫ የቆየው ሰጣ ገባ ከሶስት ቀናት ጀምሮ ምሮ ኃይል የተቀላቀለበት ሆኗል። ርዕሰ መስተዳድሩ ጌታቸው ረዳ ከደብረ ጽዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲሯል በማለት የከሰሷቸውን ሶስት ከፍተኛ የጦር አዛዦች ከስልጣናቸው እንዲነሱ ትዕዛዝ መስጠታቸውን ነገሮች እንዲባባሱ አድርጓል። ዛሬ ከሰዓት በኋላ የ20 ሀገራት ኤምባሲዎች ባወጡት መግለጫ ለሰሜን ኢትዮጵያ ጦርነት መቆም ምክንያት የሆነው ስምምነት እንዲከበርም ጠይቀዋል። የጋራ መግለጫውን ካወጡ ሀገራት መካከል አሜሪካ፣ ብሪታንያ፣ የአውሮፓ ህብረት፣ ጀርመን፣ ፈረንሳይ፣ ስዊድን፣ ቤልጂየም እና ሌሎችም ሀገራት ይገኙበታል። አሁን በትግራይ ክልል በጊዜያዊ አስተዳደሩና በዶክተር ደብረጽዮን ገብረ ሚካኤል ቡድን መካከል ግጭት መከሰቱ ተከትሎ መፈንቅለ መንግስት እየተፈጸመ መሆኑን የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ መናገራቸው ይታወሳል። መቀሌም በሁለቱ ቡድኖች ሰጣገባ ምክንያት ከንቲባ አልባ መሆኗ የሚታወስ ሲሆን የእነ ደብረጽዮን ቡድን ከንቲባ ቢሮ ስራ መጀመሩን አስታውቋል። በዚህ ጉዳይ ላይ አቶ ጌታቸው ረዳ በመቀሌና አዲስ አበባ በሰጧቸው መግለጫዎች እንዳሉት የህወሓት አንዱ ክንፍ በጊዜያዊ አስተዳደሩ ላይ አመራሮችን መሾም፣ ማህተም መቀማት፣ ቢሮዎችን መቆጣጠርና ሌሎች ህጋዊ ያልሆኑ ስራዎች እያካሄደ እንደሆነ መናገራቸውም ተሰምቷል። በትግራይ ክልል አብጦ የነበረው ፍትጊያ ፈንድቶ የጊዜያዊ አስተዳደሩ ርዕሰ መስተዳደር ጌታቸው ረዳ ወቅታዊ ሁኔታውን በተመለከተ አዲስ አበባ መጥተው መግለጫ ሰጥተዋል። አንዳንዶች ለህይወታቸው ሰግተው ወደ አዲስ አበባ ሸሽተው መጡ ቢሉም እሳቸው ግን ክልሉን በተመለከተ ከፌዴራሉ መንግስት ጋር ለመነጋገር ነው የመጣውት ብለዋል። ነገሩ እዚህ ከመድረሱ አስቀድሞ በጌታቸው ረዳ የሚሾሙ አመራሮችን አንቀበልም በማለት የራሱን ሰዎች ሲሾምና ሲሽር የነበረው የዶክተር ደብረጽዮን ቡድን በአንድ ወቅት የመቀሌ ፌምን በኃይል ኃይል በመታገስ ጭምር ለመቆጣጠር ጥረት አድርጎ ነበር። ከዚያም አልፎ መቀሌን ጨምሮ በተለያዩ ከተሞች የጊዜያዊ አስተዳደሩን ከንቲባዎች ባለመቀበል የራሱን ከንቲባዎች እስከ መሾምም ደርሷል። በቅርቡ በተለይም በአዲግራት የከንቲባን ጽሕፈት ቤት ሰብሮ በመግባት የጊዜያዊ አስተዳደሩን ሹመትና አስተዳደርን እንደማይቀበል የሚያረጋግጥ ድርጊት መፈጸሙ ተሰምቷል። ይህን ተከትሎ በተለይም ከጦርነቱ በኋላ የትግራይ ሰራዊት እየተባለ የሚጠራው ኃይል ሶስት አዛዦች የአፈጻጸም ድክመትን በመጥቀስ በጊዜያዊነት ማገዳቸውን ቢያስ ያሳወቁት አቶ ጌታቸው ምክትል ርዕሰ መስተዳድርና የሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ታደሰ ወረደ ከቢሮው እውቅና ውጭ የተላለፈ እገዳ በመሆኑ ተቀባይነት የለውም ብለው የክልሉ አስተዳዳሪ ያስተላለፉትን ውሳኔ ውድቅ የሚያደርግ መግለጫን አውጥተዋል። በመግለጫቸውም የርዕሰ መስተዳድር ውሳኔ ተቋማዊ አሰራር ያልተከተለ ያልሾመውን የሚያወርድና የተናጥል እርምጃ በመሆኑ ተቀባይነት የለውም ብለውታል። በዶክተር ደብረጽዮን የሚመራው የህወሓት ቡድንም እርምጃውን ተቃውሟል። በአቶ ጌታቸው ረዳ ተፈረሙ የወጣው የህግ ደብዳቤ ሕዝብን ወደማይወጣው ችግር ውስጥ የሚያስገባ እንቅስቃሴ አሁንም ድረስ ባለመቆሙ መግባባት እስኪደረስ ድረስ ሶስቱ ከፍተኛ የትግራይ ኃይሎች ወታደራዊ አዛዦች መታገድን የሚገልጽ ነበር። ከዚያ በኋላ በክልሉ ለሚገኙ መገናኛ ብዙሃን መግለጫ የሰጡት አቶ ጌታቸው ረዳ የመንግስትን አቅም ተጠቅመው መንግስት የማፍረስ እንቅስቃሴ ላይ የተጠመዱ በስም ያልጠቀሷቸው ከፍተኛ አዛዦች መኖራቸውን ተናግረዋል። አቶ ጌታቸው አክለውም የመንግስትን ኃይል ተጠቅመህ መንግስትን ለማውረድ የሚደረግ ጥረት አደገኛ ነው ብቻ ሳይሆን ህዝቡ ካለበት መከራ ወደ ሌላ የባሰ መከራ የሚከት ስለሆነ ወንጀልም ጭምር ነው በማለት ከእንደዚህ አይነት አካሄድ መውጣት እንደሚገባ ማሳሰቢያ ጭምር ሰጥተዋል። ሆኖም ነገሩ ከቁጥጥራቸው ውጭ የሆነባቸው አቶ ጌታቸው ረዳ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግ ያወጡት መግለጫ በጊዜያዊ መስተዳድሩ ካቢኔ መካከል ክፍፍል መኖሩ ሲነገር የነበረውን ጭምጭምታ ከማጋለጡ ባለፈ በክልሉ ሌላ ጦርነትና ግጭት እንዲፈጠር ፍርሃትንም ቀስቅሷል። መግለጫው የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ መድረሱ ከመጥቀሱ ራሱን ባለፈ የፌዴራል መንግስቱ አስፈላጊ ያለውን ድጋፍ እንዲያደርግ የሚጠይቅም ነበር። ጊዜያዊ አስተዳደሩ የትግራይ ኃይሎች በሚፈጽሙት ኃላፊነት የጎደለው እንቅስቃሴ ሰላማዊ ሰዎች መጎዳታቸውን እንዲሁም የጊዜያዊ አስተዳደሩ ባለስልጣናት መታፈናቸውን አመልክቷል። በተጨማሪም የሰራዊት ከፍተኛ አዛዦች የአንድ የህወሓት ክንፍ ፍላጎት ለማሟላት እያደረጉት ባለ እንቅስቃሴ ሰላማዊ ሰዎች በጥይት ተኩስ መጎዳታቸውን ይፋ አድርጓል። በሳምንቱ በክልሉ በተፈጠረው አለመረጋጋት በአዲግራት ከተከሰተው ውጭ ከመቀ በስተ በስተደቡብ 40 ኪሎ ሜትር ርቀት ላይ በምትገኘው አዲጉዶም ከተማ ታጣቂዎች በክልሉ ጊዜያዊ አስተዳደር የተሾሙ አካላትን ለመያዝ አደረጉት የተባለው እንቅስቃሴ ከነዋሪዎች ተቃውሞ እንደገጠመው የዓይን ማኞች ነግረውኛል በማለት ዶቼቬሌ ዘግቧል። ተቃውሞውን ለመበተን የትግራይ ኃይሎች አባላት የሆኑ ታጣቂዎች ከፈቱት በተባለው ተኩስ ሰዎች መጎዳታቸውና በበርካቶች ላይ ድብደባ መፈጸሙም ተሰምቷል። ይህን ለመቀልበስ ነበር አቶ ጌታቸው አስፈላጊ ድጋፍ ያድርግ ሲሉ ለፌዴራል መንግስቱ ጥሪ ያቀረቡት። ዛሬ ያን ጥሪ ባስተላለፉ ማግስት በሸራተን አዲስ ሆቴል ተገኝተው ክልሉን በተመለከተ ሰፋ ያለ ማብራሪያ ለጋዜጠኞች ሰጥተዋል። በመግለጫቸው በርካታ ርዕሰ ጉዳይ ቢያነሱም የሰላም ጉዳይን ግን ትኩረት ሰጥተውታል። የትግራይ ክልል ህዝብ ላለፉት አራት ዓመታት መከራ ተፈራርቆበታል ያሉት ርዕሰ መስተዳድሩ የክልሉ ጊዜያዊ አስተዳደር በህወሓትና በፌዴራል መንግስት ስምምነት የተመሰረተ እንደመሆኑ መጠን በራሱ ተሳትፎና ፈቃድ በተቋቋመ መንግስት ላይ አደጋ ሲፈጠር ጣልቃ ገብቶ የመታደግ ኃላፊነት አለበት ብለዋል። እሳቸው የፌዴራል መንግስት ጣልቃ እንዲገባ ቀጥተኛ ጥያቄ እንዳላቀረቡና ይህን ማድረግ የሚያስችል ስልጣን እንደሌላቸው የተናገሩት አቶ ጌታቸው ምክንያቱን ሲያብራሩ ክልሎች የፌዴራል ሰራዊት ጣልቃ እንዲገባ የሚጠይቁ የሚጠይቁት በምክር ቤቶቻቸው አጽዳቂነት ነው ብለዋል። በትግራይ ግን ይህን ውሳኔ ማሳለፍ የሚያስችል ምክር ቤት ስለሌለ ጣልቃ እንዲገባ በቀጥታ አልጠየቅንም በማለት ተናግረዋል። በመግለጫቸው በፕሪቶሪያው ሰላም ስምምነት መሰረት የፌዴራል ኃይሎች በተለያዩ የክልሉ አካባቢዎች እንደነበሩ የተናገሩት ርዕሰ መስተዳድሩ የእነርሱ መውጣት ከጊዜያዊ አስተዳደሩ በተቃራኒ የቆሙ አካላት አሁን ወደሚታየው እንቅስቃሴ እንዲገቡ እድል ፈጥሮላቸዋልም ብለዋል። የፌዴራል ኃይሎች ከክልሉ የወጡበት ምክንያት ግን አልተናገሩም። በመግለጫቸው አሁን በትግ የትግራይ ክልል የተፈጠረው ቀውስ አንድ ህጋዊነት የሌለው የህወሓት አንጃ ጉባኤ አድርግ ያለው በማለት የተወሰኑ ከፍተኛ መኮንን ደጋፊዎቹን ይዞ በፈጠረው ችግር የተከሰተ መሆኑንም ነው የገለጹት። ጊዜያዊ አስተዳደሩ እንዲህ አይነት ችግሮች ሲከሰቱ የማስቆም ኃላፊነቱን ነው የተነፈገው ያሉ ሲሆን የፌዴራል መንግስት ይህን ያርም ስንል ግን ጦር አዝምቶ ጦርነት ይቀስቅስ እያለን አይደለም ብለዋል። በአሁኑ ሰዓት የኔ የራስ ምታት አሉጋቱ ጌታቸው ትግራይ ውስጥ ሌላ ጦርነት እንዳይከሰት የማስቀረት እንጂ ሌላ ጦርነት እንግጠም የሚል አይደለም በማለት ፌዴራል መንግስቱንም የጠየቅ ነው እንግጠም የሚሉትን እንዲያስታግስልን ነው ብለዋል። ይህን እንዲያደርግ ደግሞ የእኔ ግብዣም አያስፈልገውም፣ ምክንያቱም የጊዜያዊ አስተዳደሩ ባለድርሻ ነውና ነው ያሉት። እንደ መደበኛ ጊዜ ቢሆን ኖሮ በፖሊስ አደብ ማስገዛት ይቻል የነበረ እንቅስቃሴ ነው፣ ነገር ግን ትጥቅ የማስፈታቱ ሂደት በወቅቱ ባለመጠናቀቁና መሳሪያ በሰራዊቱ እጅ በመኖሩ የተፈጠረ ነው ብለዋል። ይሁንና ችግሩን እየፈጠሩ ያሉት ግን ጥቂቶች ናቸው በማለት ገልጸዋቸዋል። ትጥቅ ማስፈታቱ በጊዜ ላለመጠናቀቁ የክልሉን አስተዳደርና የፌዴራል መንግስቱን ተጠያቂ አድርገዋል። አቶ ጌታቸው ትግራይ ውስጥ ያለው አለመረጋጋት የሀገር ውስጥ ሰላምን ከማናጋት አልፎ የውጭ ኃይሎችንም ጭምር ሊጋብዝ የሚችል ነው ያሉ ሲሆን መንግስት ይህን የማስቆም ኃላፊነት ያለበት መሆኑን አንስተዋል። እድሜ ልኩን የወታደርን የፖሊስንና የታጣቂን አቅም በብቸኝነት ይዞ የቀጠለ ስለሆነ ከዚህ አባዜው ሊወጣ አይችልም በማለት ኮንነውታል። ህዝቡ ባለፈው ጦርነት በመቶ ሺዎች የሚቆጠሩ ዜጎች ተቀጥፈውበታል በማለት ከአሁን በኋላ ጦርነት መሸከም እንደማይችል ነው የተናገሩት። ጥቅማቸው የቀረባቸው አካላት ትግራይን ለማጥፋት ወደኋላ ከማይሉ አካላት ጋር ሆነው ትርምስ መፍጠር ላይ ናቸው ያሉት አቶ ጌታቸው ከእሳቸው በተቃራኒ የቆሙት አካላት ከሻቢያ ጋር እንደሚሰሩ ከሰዋል። የትግራይ ሕዝብ አሁን መስቀለኛ መንገድ ላይ ይገኛል በማለት አዳኝ እንደሚፈልግም ነው የገለጹት። በአጠቃላይ ግን ከወርቅ ንግድና ከተለያዩ ጥቅሞች ጋር የተያያዙ እንጂ ብዙም የርዕዮተ ዓለምና ለትግራይ ሕዝብ ተብሎ የሚደረግ ፍትጌ አይደለም በማለት የክልሉን ችግር ውስብስብነት ተናግረዋል። የርዕሰ መስተዳድሩ ከፌዴራል መንግስት ጋር መነጋገር ምን ይዞ ይመጣል የሚለውን በቀጣይ ቀናት እንመለከታለን። የእነዚህ ሁሉ ውጥረቶች ውጤት በትግራይ ክልል የከፋ አለመረጋጋት የፈጠረ ሲሆን በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚሉ ስጋቶች አይለዋል። ወደ ግጭት የገቡ አካላት ልዩነቶቻቸውን በስምምነት እንዲፈቱ ማድረግ ካልተቻለ በጣም በፍጥነት እየተለዋወጠ ያለው የሰሜን ኢትዮጵያ ጉዳይ ጦርነት እንዳያዋልድ ተሰግቷል። ነገሮች በአሳሳቢ ደረጃ ቀጥለው በትግራይ ክልል ዳግም ጦርነት ቢቀሰቀስ ለቀጠናው የሚተርፍ እንደሚሆን እየተነገረ ነው። በተለይም በኢትዮጵያና ኤርትራ መካከል ጦርነት ሊቀሰቅስም ይችላል ተብሏል። እንደሚባለው ከሆነ የህወሓት ፍንካች ከኤርትራ ጋር እየሰራ በመሆኑና የተወሰነው ቡድን ደግሞ የኢትዮጵያን መንግስት ምላሽ የሚጠብቅ በመሆኑ የሁለቱ ሀገራት ጦርነት ከአፍሪካ ቀንድ ተሻግሮ ለቀይ ባህር ቀጠና ስጋት እንደሚሆንም ብዙ ተንታኞች እየተናገሩ ነው። ለዚህም ነው በርካታ ዲፕሎማቶች በትግራይ ክልል ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉት በህወሓት ቡድኖች ጦርነት ቢጀመር በትግራይ ክልል ተወስኖ የማይቀር በመሆኑ የሁለቱ ሀገራት ጦርነት በይፋ መጀመሩ ግልጽ ይሆናል። ሰሞኑ በቀድሞ በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ኖፍ እና የቀድሞው የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮዶንስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ሰፋ ባለ ትንታኔ ፎሪን ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። በዚህም ዓለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነት ሊያስከትል እንደሚችል አሳስበዋል። የሰሜኑ ጦርነት ዳግም ከተቀሰቀሰ በባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱ የሆነ ተጽዕኖ ሊያሳርፍ ይችላል። በትግራይ ጦርነት ወቅት በፕሪቶሪያው የሰላም ስምምነት ላይ የፕሬዝደንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል ባለመሳተፉ በአዲስ አበባና አስመራ መካከል አለመተማመንና ጥርጣሬን ፈጥሯል። ሰሞኑም አዲስ አበባ አስመራን የፕሪቶሪያውን ስምምነት በማፍረስ በትግራይና ሌሎች የአገሪቱ ክፍሎች ያሉ ታጣቂዎችን ትደግፋለች በሚል በአስመራ ላይ ወቀሳ ስታቀርብ፣ ኤርትራ በበኩሏ የኢትዮጵያ በቀይ ባህር ወደብ ላግኝ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነው ትላለች። በሁለቱም በኩል ያሉ የቃላት ምልልሶችና የጦርነት ዝግጅቶች በሀገራቱ መካከል ጦርነት ሊያስከትል እንደሚችል አመላካች ናቸው ተብሏል። በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭትም ሆነ በኤርትራና በኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ ማስጠንቀቃቸውም አላይን አማርኛ በሰፊው አስነብቧል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካንና በጂኦፖለቲካዊ ጠቀሜታ ወሳኝ የሆነውን ቀይ ባህር ላይም ችግር ሊያጋጥም ይችላል። በመሆኑም በአካባቢውና ባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራትና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚበርድበትን መንገድ እንዲፈልጉ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አሳስበዋል። አድማጮቻችን የዛሬው የሓሪ ዕለታዊ ዳሰሳ በዚሁ አበቃ። ስላዳመጣችሁን እናመሰግናለን።